የሚባለውን አብዛኛውን ጊዜ ትክክለኛ ዓቂዳን ከነቢዩ ዓለይሂ ሰላቱ ወሰላም የተያዘን ዓቂዳ ከረሱሉ ዓለይሂ ሰላቱ ወሰላም ከማ ፈሂመሁ ሰሓባ ሰሓቢዮች እንደተረዱት ከነቢዩ ዓለይሂ ሰላቱ ወሰላም ልቅም ተደርጎ የተያዘውን ዓቂዳ አሳምሮ የያዘ አካል መሳልን የሚቃወም ከሆነ መውልድን የሚቃወም ከሆነ ዶሬ ሀታምልኮ የሚል ከሆነ ጨሌ ቆሌ አድባር መወክልን የሚከለከል ከሆነ ጨንገር ማረድን የሚከለክል ከሆነ ወሰራን ማረድን የሚከለከል ከሆነ ጎበደን መውጣትን የሚከለክል ከሆነ ዩሰሙነሁ ወሃቢ ይሉታል። ይህንን የጀመረው ማን ነው ብለው ስለሚያምኑ ነው። መሐመድ ብኑ ዐብዱልወሃብ መሐመድ ብኑ ዐብዱልወሃብ መሐመድ ብኑ ዐብዱልወሃብ አዲስ ያመጣው ነገር የለም። አዲስ ሌላ መዝሃብ አላመጣም። መሐመድ ብኑ አብዱልዋሃብ የሰሃቦችን አካሄድ ትክክለኛውን አካሄድ የነ ኢማሙ ሻፍዒ የነ ኢማሙ አህመድ እነ ኢማም ማሊክ የሄዱበትን ትክክለኛ እንኳን ኢስላም ሳይበረዝ ሳይደለዝና ሳይጨመርበት የነበረውን አዳዲስ ነገር ሳይደመርበት ጽድት ውልውል እንዳለች ትኩስ እንደሆነች እንሄድባት ነው ይ እሱ ጥ ተባና ይ ነገር ግን ይህንን ያወጡት አብዛኛዎቹ እትኖች ናቸው፣ እንግሊዞችም ናቸው፣ ለመምታት እንዲመቻቸው ማለት ነው። ወሃቢ፣ ወሃቢ ማለት ምንድን ነው? ወሃቢ ወደው አልወሃብ የሚለው የጌታችን የአላህ ስብሐነሁ ወተዓላ ስም። የሰውየው ስም መሐመድ ነው ቢሉ ቢያስጠጉ ኖሮ ወሃባዊ ሳይሆን ምን ነበር የሚሆነው? መሐመዲ ይነበር የሚሆነው። እንደ ሶርፍ ግንዛቤ ይሄ ነው፣ እንደ ነሑ ግንዛቤ ይሄ ነው። መሐመድይ ነበር። ነገር ግን መሐመድይ ካል ወደ ነቢዩ ዓለይሂ ሰላቱ ወሰላም እንዳይመሳሰል ብለው ምን አደረጉት? ዋሃብዩ ወደሚለው ወደ አልዋሃብ እንደውም ይበልጥ ወደ አላህ ስም ወሰዱት። ዋሃብይ ዋሃባወይ፣ አልዋሃብ የዋሃብ ባሮች፣ ይኸውን ጥሩ ነበረ፣ ጸደ ነበረ፣ ደስ ነበር። እንደዚህ አይነት ስም ግን የለም፣ ነቢዩም አልሰጡም፣ ሰሃቦችም አልተጠቀሙም። ስለዚህ የምንናገረው ስሙ ስሙ አይደለም። የሚያስጠላው አንደኛ የሌለ ስም አታውጡ፣ አንድ በል ሁለተኛ፣ ወሀቢያ የሚለው ራሱን የቻለ ከነብዩ አለይሂ ሰላቱ ወሰለም ዲን ጋር የሚቃረን ዲንም ይመስላቸዋል። አይደለም፣ አዲስ አልመጣም አዲስ አልመጣም። ለናሙና ያክል ልንገርህ፣ ወሀቢያ መውሊድን ከለከለ፣ ገይሩል ወሀቢያ መውሊድን ፈቀደ። ሁለቱን አወዳድራቸው አወዳድራቸው፣ ማን አዲስ እንደሆነ። መውልድ መቼ ጀመረ መቼ ጀመረ? ቆውል ራጅ በአራተኛው መቶ ክፍለ ዘመን በስድስተኛውም የሚል አለ። ማና መጣው? ፋጢሚያዎች እነ ማን በጣም አጎሉት? እነ መሌኩ ፈር እነዚህ እነዚህናችሁ ያጎሉት። አዎ ነብዩ አውጥተዋል? መውልድ ረ በጭራሽ አቡበክር ሳ በፍጹም ዑመር ሳ ረረ ዑስማን አልይ ሳ ረ በፍጹም አያውቁም? እና አይሻ እንደው በጭራሽ አያውቁም።

የጥንቶቹ የጧዋቶቹ ያላወጡት ናቸው። እኛን ወሀቢዮችን ተቀጽላ አደረጉ። ወሀቢዮች አሉንና ተቀጽላ አደረጉ። የአባቶቻችን የጥንቶቹ ሙሉ እዳወጣሉ አሉ። ጥንትን እኔንና አባባ ከማልን አታወዳዱ። አሁንም እንደዚያው ነው። አባባ ከማል ካለ አባባ ከማል መውልድ ያወጣሉ እንበል አባባ ከማል እድሜያቸው 93 ዓመት ሆኗቸዋል። ትልቅ ጥምጣም ይጠመጥማሉ። እኔ ደግሞ ልጅ ነኝ፣ ወጣት አንተ ትናንትና መታሁ። አሁን አባባ ከማል 95 ዓመት ሆኗቸው ልጅ ያወጡ ምን ማለት ልጅ ነው። አንተ አሁን አሁን የመጣው አሁን የመጣ እምነት አለ። እኔንና አባባ ከማልን አታወዳዱ። አባባ ከማልንና አቡበክርን አወዳዱ። ገባ አቡበክር አላወጡም። ቀዲም ናቸው እንዴ ደግሞ ዘጠና አራት ዓመታቸው ነው። አቡበክር ደግሞ ደሞ ከ1400 ነው። ማን ነው ቀዲም? አቡ በክር በክር ጥሩ ቢሆን ፍቅር ቢሆን መገለጫ ቢሆን ውደታ ቢሆን ከዲን ቢሆን ሱና ቢሆን ለሰበቀና ኢለይሂ አቡበክር ስድቅ

ሸባቦች በጣም ጥሩ ናቸው ይላል እና መስአሊ ሲ ተፍሲር ማለት ነው ይናገራሉ። ወጣት በጣም ይቀበላል፣ በጣም ተቀባይነታል፣ በጣም ይቀበላል። እንደዚህ አይነት ነገር ለምን አላረጅበትም? ገና ትኩስ አይል ነው ሐቅንና ባጢልን እህን ጊዜ መዝኑ ወደ አማዱ ተመልክቶ ይመጣል። አሁን ለምሳሌ ጫት እና ንሳ ወሃብያ ይከለከላል። ወሃብያ የሚባለው ከፈ ወሃብያ አልሆነ የድዋዕ መሳሪያ ብሎ በዛ አማዱ ይቀማል። እስኪ እስኪ እናወዳደር እንደው ጫትን

እዚህ ሁሉ ላይ የለም። ነገር ግን አዲስ ነው የመጣው። የዱአ መሳሪያ ምንድን ነው? ወሃብያ ይህን ከለከለ ማለት በሰው ላይ አድማ እያደረገ ሰው እየገደለ አይደለም፣ ወልጆችን ጥሏቸው እያለ አይደለም፣ ነብዮቻችሁን ጥሉም አላለም። ወሃብያ የሚባለው ክፍል ቢባል ስሙ መጀመሪያ ትክክል ካለመሆኑ ነው ጋር እ እባካችሁ ጫታ ትቃሙ?

ከመስከር ውጭ ጫት ቅሞ ጭንቅላትን ከመጉዳት ውጭ ጫት ቅሞ ከመበሳጨት ውጭ ጫት ቅሞ ጥርስን ከማቆሸሽ ውጭ ጫት ቅሞ ከመልእክተኛው ጋር ከመጣላት ውጭ ሌላ ትርፍ የለውም። ይህንን እንደው በደንብ አድርገህ አስምርልኝ። እደግመዋለሁ። አስምርልኝ። ጫት የዱዓ መሳሪያ አይደለም። ነብዩ የዱዓ መሳሪያ አድርገው ያመጡት ምንድን ነው? ኢባዳ። ምን አላቸው ረሱልና ዐለይሂ ሰላም አፎን ዐለይሂ ሶላቱ ወሰላም? እንደው ምንድነው የምትፈልገው አሉት መላክተኛው። እኔ ማምፈልገው ሙራፈቀ ተከፍል ጀና። ዱዓ እንዳደርግልህ ምን ትፈልጋለህ አሉት። እኔ ሙራፈቀ ተከፍል ጀና እጀነት ያንቱ ወዳጅ መሆን ነው የምፈልገው አላቸው መላክተኛው። ነብዩ አለይሂ ሰላቱ ወሰለም አው ገይረ ዛሊከ፣ ከዚህ ውጭ የምትፈልገው የለህም? እንድ ያሉት መላክተኛው ቃለ አሆዳ ካላችሁ እኔ የምፈልገው ይሄን ነው አላቸው። አላችሁ ይሄን ነው እንዴ ኢዘን ፈአኒ አላ ነፍሲካ ቢከትረት ሱጁድ በል። እንግዲህ ሱጁድ እያበዛ አግዘኛሉ። አይው ምን እያበዛ ሱጁድ፣ አላህን እየተገዛህ፣ ሶላት እያበዛህ፣ ይሄ ዚክር እያበዛህ አግዘኛሉ። ነቢዩ አለይሂ ሰላቱ ወሰላም የዱዓ መሳሪያ ልንገርህ ሶላት የዱዓ መሳሪያ ቁርአን፣ የዱዓ መሳሪያ ሱጁድ፣ የሆነ አላህን ጠይቀው። የዱዓ መሳሪያ ሌሊት እንደማያምቃት ሁሉ ሌይል ልአክር ላይ ተነስተህ ውትር ሰግድ፣ አላህን ጠይቀው። ይህን ብዙ አስቀምጠዋል። ከውጭ መጠ ንደት ትከተላለህ። ወሀቢያ የሚባለው ስሙ ትክክል ካለመሆኑ ጋር የሰው ልጅ አጥፊ ሳይሆን ለሰው ልጅ አስተካካይ ወጣቱ ክፍል፣ ወላሂ ወንድሞችን እዛ ናቸው ጫት አላህም በትክክል ለምነው። አላህ ሱብሃነሁ ተዓላ ጫት ኸይር ቢሆን ኖሮ ጫት ቶሎ ዱዓን የሚያወጣ ሰበብ ቢሆን ኖሮ ለነቢዩ ወህይ ንግራቸው እና እዚህ ቦታ የመን አካባቢ ነበር፣ በወህይ ጽድቅ ነበረ። እንረዳ፣ እናስምርበት። ሐራምን ነገር ሰው አትገዙ ሲሏቸው ወልዮችን አትገዙ

ሚስር ኢብራሂም ድሱቂ አህመድ አልበደዊ የተናቸው እነዚህ እነዚህ እንዚ ግብጽ ግብጽ አህመድ ሪፋዒና አብዱል ቃድር ጂላኒ ደግሞ በባግዳድ ናቸው። እነዚህ አራቱ ቁጥቦች ዓለምን ይዘውራሉ ብለው ነው የሚያስቡት። ተመልከቱ፣ ዓለምን እንዴት አድርገው ይዘውሩታል። ዓለምን አይ ዓለምን ያስተናግዳል ዓለም ላይ ነውጥ ቢመጣ ቸነፈር ቢመጣ የሆነ ነገር ቢመጣ የአብዱል አብዱል ቃድር ጀላኒ ያለ ከተባለ ነገሩ ይሷረፋል፣ ይባላል። ላ አረፈ አብዱል ቃድር ጀላኒ ታላቅ ሰው ነው፣ የአላህ ባሪያ። ስማአናጣ እሳቸው የአላህን ባህሪያ አይላበሱ የምድር የሰማያት ባለቤት